ሰላም ጠና ይስጥልኝ። በሀገር ውስጥም በመላው ዓለም የምትኖሩ ውድ ነው መርከብ ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህም በሰሞኑ በነበረኝ ቆይታ ትንሽ ጠፋ ብያለሁኝ። ያው በተለያየ ምክንያት እንደሆነ ትረዱኛላችሁ ብዬ አምናለሁ። ማህበራዊ ጉዳይ አለ፣ የቤት ጉዳይ አለ፣ ብዙ ነገር አለ እና በዛ ምክንያት እንግዲህ ለአንድ ሳምንት ነው ኦርሞስት ጠፍቻለሁኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ወደፊትም እንዳይህን ነገሮች ሊያጋጥሙ ይችላሉ። ያው እንደምትረዱ ተስፋ አደርጋለሁ። በዛሬው በኖህ መርከብ ሚዲያ ቆይታችን አጠር ያለ ቆይታ የምናደርገው ከሰሞኑ ጀምረ የነበረው እንግዲህ የሳጥና የልጎል ኢትዮጵያን ዛሬ ላይ ቆይታ እናደርግበታለን ማለት ነው። ምናልባትም በባለፈው ቆይታችን ላይ በተሰጠ ኮመንት መሰረት እንግዲህ መልሱንም ጥያቄውንም አንድ ላይ ብታጋራን የሚል ሀሳብ እንደተነሳ ለማየት ሞክራለሁ። እንግዲህ በዛሬው በኖህ መልከም ሚዲያችን ላይም እሱን ነገር ጠቅለል አድርጌ እየላችሁ መጥቻለሁ። በዛሬው ቆይታችን የሩሲያው መሪ ወይም የሩሲያው ተወካይ በሳጥን ያልጎል ኢትዮጵያ ላይ የተቀመጠውን የተሳሃያ ዜ ማለት ነው ያስቀመጠውን ምን ምን እንደተባለ ተጠየቀው ጥያቄ ምንድን ነው፣ እንደዚሁ ደግሞ ያው ዛሬ ላይ በህይወት የሌሉት ፖፑ ደግሞ እንደዚሁ የመለሱት መልስ አለ። እሱን የማጋራችሁ ይሆናል ማለት ነው። በአጠቃላይ ከዚህ ከአዲስ ዓለም ሥርዓት ጋር በተገናኘ ነው በነገራችን ላይ የሳጥን ያድጎልቶ ኢትዮጵያ በአጠቃላይ የሚተርከው የኒው ወርልድ ኦርደር ወይም ደግሞ አዲስ ዓለም ስርዓት ወደፊት እየመጣ ያለው ስርዓተ መንግስት በግሎባላይዜሽን ማዕቀፍ ዓለምን አንድ መንደር በማምጣት ለሐሳዊ መሲ ዓለምን ማስገዛት የሚል እቅድና ዓላማ ይዘው በስርዓት ከጀመሩ እንግዲህ በጣም በርካታ ዓመታት ተቆጥረዋል። ምናልባትም ከ200 ዓመት በላይ ብለን ብንናገር ማጋነን አይሆንም። ወይም በአጭሩ አዳሞ ሻፍት በጀርመን ባቫሪያ በ1776 እንደ አውሮፓያን ዘመን አቆጣጠር ማለት ነው ግንቦት ኢሉሚናቲን ከመሰረቱ በኋላ እንግዲህ አሁን ላይ ምናልባትም ወደ ሁለት መቶ ምናምን ዓመት ሆኖታል ማለት ነው ከተመሰረተ። እኔ እና እናንተ በዛን ሰዓት እንኳን ልንወለድ አይደለም የኛ ወላጆችም ኢቭን ራሱ ያልታሰቡበት ጊዜ ነው ማለት እንችላለን። በጣም በርካታ ዓመት አስቆጠረ። ለብዙ ዘመን የተሰራበት በጣም ስር የሰደደ በማንኛውም ዘርፍ ላይ ስራ የተሰራበት ያለ ጉዳይ ነው። እንግዲህ ይሄንን ስናስብ የሳጥና ያልጎል ኢትዮጵያ እንደ አውሮፓያን አቆጣጠር እና እንደ ኢትዮጵያን አቆጣጠር በእኛ 2007 ማለት ነው የታተመው። አሁን ቅርብ ከረንት ያለውን ነገር ምናልባት የምናያቸው የምንመለከታቸው ነገሮች ያንን ነገር በደንብ የሚያረጋግጡ ለመሆናቸው ከዚህ በላይ ማረጋገጫ የለም ብዬ ያምናለሁ በግሌ። ስለዚህ ያንን ነገር በደንብ አድርገን ተገንዝበን በእምነታችን በሃይማኖታችን ነገሮችን ትኩረት አድርገን እንድንከታተል የሚል ሀሳብ ነው እንደ ነው መርከ ሚዲያ የማጋራችሁ የሚሆነው። ስለዚህ የፍስሐ ያዜ በሳጠን ያልጎ ኢትዮጵያ ላይ እያስቀምጠልን የሩሲያው ወይም ከጂ ትዌንቲ ሀገራት መካከል ሀያ ሀገሮች ናቸው አጠቃላይ ሀያላን ሀገራት የሚባሉት በፖለቲካው በማህበራዊ በኢኮኖሚው በወታደራዊ በማንኛውም ዘርፍ ላይ በጣም የበለጸጉ ተብሎ የሚነገርላቸው ሀገራት ተሰብስበው የሳጥን አይልጎ ኢትዮጵያ ወይም ኢትዮጵያ ጎላቸው እንደሆነች በደንብ አድርጎ ያስቀመጠልን ሀሳብ ነው እና እያንዳንዳቸው መሪዎች በዛን ሰዓት ለፖፕ ፍራንሲስ ለቫቲካኑ መሪ ማለት ነው የጠየቁ ጥያቄ ነበረና እና ከዛ ጥያቄ መካከል አንዱ እንግዲህ የሩሲያው መሪ የጠየቀው ጥያቄ አለ እሱ ምን ማለት ነው የሚለውን ነገር እናነሳና ፖፑ እንደገና ድጋሚ ደግሞ የመለሰው መልስ አለ። ያንን ነገር አይተን የዛሬው ቆይታችን የምናጠናቀቅ ነው የሚሆነው። የሩሲያው መሪ ጥያቄውን እንዲህ ሲል ይጀምራል። ለፖፑ መድረክ ላይ የተቀመጠው በቅድሚያ እንግዲህ ነው ሀያው ሀገራት እንግዲህ የአሜሪካው ጥቁሩ ፕሬዚዳንት ማለት ነው ባራክ ሁሴን ኦባማ የሁሉንም ጥያቄዎች መዝግቦ ይዞ እንደነበረ እና ከዛም በኋላ ለፖፑ ጥያቄዎቹ እንዳስረከበ ነው በዚህ መጽሐፉ ላይ የተቀመጠው። የሩሲያው ተወካይ አመሰግናለሁ ክብር ለእሱ ይላል።

ለጥልቅ ዝግጅት ይረዳናል። ምክንያቱም ስራው ጠቅለል ያለ ከወድሁ ስለሆነ ትክክለኛው አቅጣጫ ከተነገረን ደግሞ ቀድመን የአካባቢውን ዙሪያ ገባ መለየት ከቦና አስከቦ መቆየት ይቻላል። የአካባቢውን ነዋሪዎች ከነሰነዱ ለመክበብ ወይም አባብሎ ለማቆየት ይረዳናል ይመስለኛል። ይህ ብቻ ሳይሆን የትኛውም የጉዞ መንገድና የመጓጓዝ አይነት መዘጋጀት እንዳለብን ከወድሁ አውቀን ነው ልንሰራና ልንዘጋጀ የሚገባው የመጨረሻው ጦርነት እስከሆነ ድረስ እና የምንዋጋው ከመንፈሳዊ አካላት ጋር እስከሆነ ድረስ የተሻለ ኒውክለር ለመስራት ይረዳናል። ስለዚህ የተዋጊ ኃይሎችን የነፍስ ኃይል ማወቅ አለብን። ምን ያህል ኃይል ነው ሊያጠፋቸው የሚችለው፣ የኬሚካል ጦር መሳሪያዎችን የመቋቋም ኃይላቸውስ ምን ድረስ ነው የሚለው ከወዲሁ መገንዘብ ይኖርብናል። እንደዚሁም ደግሞ ስለ ተዋጊዎቹ ማንነት ማለትም አካላዊና መንፈሳዊ ቅርጻቸው እንዲሁ ጥንካሬና ብዛታቸው ቢገለጽልን መልካም ነው። ይህን ማወቁ ለፍጥነትና ለጠበቀ ዝግጅት ይረዳናል እላለሁ። ምንም እንኳን ድሉ የኛ ቢሆንም መንዛዛትና መዘግየት ብሎም ብዙ ሀብት መፍጀት የለበትም። በአጭር ጊዜ ድል ማድረግ ብዙም ሀብትን ለመቆጠብና ለአዲስቷ ዓለም ለማስተላለፍ ይረዳናል ብዬ ስላሰብኩ ነው ይህን ጥያቄ ያነሳሁት። ስለዚህ በጊዜ ጉዳይ ላይ ወይም በዚህ ዙሪያ ከተነገረን ያለፈ ሰፋ ያለ ነገር ቢነገረን እላለሁ። አመሰግናለሁ። ሞቅ ያለ ጭብጨባ በተደመጠ ይለናል። ቀጥሎም የኢሮፒያን ዩኒየን እንደገና ድጋሚ ያነሳው ጥያቄ አለ። እንግዲህ ሩሲያው ተወካይ በጂቲዮኒ ሀገራት ስብሰባ ላይ የተናገረው ከኢትዮጵያ ጋር በተገናኘ የሳጥናኤል ጎሩ ኢትዮጵያ በሚለው የተቀመጠው መጨረሻ ላይ የሚካሄድ ጦርነት እንዳለ ነው። እዛ ላይ እንግዲህ የተነገረው ይህ ጦርነት እንግዲህ ስጋዊ ጦርነት አይደለም መንፈሳዊ ጦርነት እንደሆነ ነው። እዛ ላይ የሚገልጠው ምናልባትም ከመናፍስት ጋር ምናልባት ከዚህ ከመጽሐፍ ቅዱስ ጋር ኢቨን ስናነሳ የሳጥናኤል ጎል ኢትዮጵያም አንድ የጠቀሰልን ነገር እንደዚሁም ራእይ ዮሐንስ ላይ የምናገኘው ለምሳሌ ሚካኤልና መላእክቱ ዘንድ ወንት ተዋጉት አልቻሉትም፣ ተዋክተውት ነበረ ግን ተሸንፎ እንደነበረ ይነግረናል። እና ግን ያ ጦርነት ድጋሜ እንደሚካሄድ ነው የሚናገረው። እዚህ ጋ በነገራችን ላይ የጂቲዮኒ ሀገራት ወይም ደግሞ እነኛ ሀያ ሀገራት የሚሉት የሚያስቡት ሪያሊቲ እና ትክክለኛው ለምሳሌ ኦርቶዶክስ ያስተምሩ ያሉ ሪያሊቲዎች እውነታዎች አሉ። እኔ የምነግራችሁም እየነገርኳችሁ ያለሁትም የዚህ አዲስ ዓለም ስርዓት መሪ የምንላቸው የሉሚናቲ የፍሪሜሴን ናይ ቴምፕላር እያልን የምንጠራቸው በሴክሬት የሚሰሩት እነሱ የሚያስቡት ሪያሊቲ እና እኛ የምናስበው እውነታ የተለያየ ነው። ግን እነሱ የሚያስቡትን እውነታ ዓለም ላይ መጫን ነው፣ ኢትዮጵያ ላይ መጫ ነው፣ እኛ ላይ መጫን ነው። ሃይማኖትን ማጥፋትና እምነትን ሃይማኖትን፣ ስርዓትን ይሄ የማጥፋት ስርዓት ባህልን፣ ማንነትን ከማንነታችን የመንቀል ስርዓት ነው። ይሄም አንዱ የግሎባላይዜሽን ፋክተር ነው በነገራችን ላይ እና ዓለምን ወደ አንድ መንደር ጠቅሎ ማንጣት ማለት አንዱ ይሄ ነው። ታዲያ መጨረሻው ዘመን ድጋሚ ጦርነት እንደሚካሄድ ይነገርላቸዋል። እነሱ የሚያስቡት እንደዛ ነው። ድጋሚ ሳጥናኤል አሁን በጥልቁ ውስጥ ታስሯል። ድጋሚ ተፈቶ ዓለማችን ላይ ሌላ ድጋሚ ጦርነት እንደሚካሄድ፣ ያን ጊዜ ከሳጥናኤል ጎን መቆም አለብን ብለው ነው እነሱ የሚያስቡት። እንግዲህ እንግዲህ ያሳያችሁ ከሰይጣን ጋር እንቆማለን ብለው የሚያስቡ ሰዎች ናቸው ዓለምን እየመሩ ያሉት። ከዲያብሎስ ጋር ወግነን መቆም አለብን ብለው የሚያስቡ ናቸው። ልክ በዓለም መላእክት እግዚአብሔር መላእክትን ፈጥሮ ተሰወረባቸው ከዛም በኋላ የፈጠረንን አምላክ ተመራምረን ማግኘት አለብን ባሉበት ሰዓት ሳጥናኤል እኔ ነኝ የፈጠርኳችሁ ብሎ እንደነበረ እናውቃለን። የጦርነቱ አንዱ ምክንያትም እኔ ፈጣሪ ነኝ ብሎ በመናገሩ ምክንያት ያው በሰማይ መላእክት ጦርነት ተካሄዱ እንደነበረ እናውቃለን። ይሄ ራእየ ዮሐንስ ምዕራፍ 12ን ስንመለከት የሚነግረን የምናገኘው ማለት ነው። በዛ ላይም ሚካኤልና መላእክቱ ዘንዶውን ተዋጉት፣ ግን አልቻላቸውም። ለሰማይ ወይም ደግሞ በሰማይ ለሚኖሩ መላእክት ደስታ ሆነላቸው። ለምድርና ለባህር ግን ወዮላቸው ዳቢሎስ ጥቂት ዘመን እንዳለው አውቁ ወደዚህ ምድር በታላቅ ቁጣ ወርዷልና ይላል። ወደዚህ ምድር የወረደው ዳቢሎስ እንግዲህ በታላቅ ቁጣ ነው። ዛሬ ሰዎችን ምድር ላይ የሚያባላው እርስ በርስ እንደዚህ የሚያከፋፍለው፣ ደም የሚያፋሰው፣ ጦርነት የሚጋት የሚያደርገው፣ አንዱ በአንዱ ላይ እንዲመትት የሚያደርገው፣ አንዱ በአንዱ ላይ ጉድጓድ እንዲሚስ የሚያደርገው፣ ጉድጓድ እንዲቆፍር የሚያደርገው፣ ወጥመድ እንዳዘጋጅ የሚያደርገው ዳቢሎስ ጥቂት ዘመን እንዳለው ወደዚህ ምድር ወርዷል። በክፋት ነው የወረደው ለምን ዓለም እንደሚያልፍ ስለሚያልቅ ስለሚያውቅ አለም ከማለፉ በፊት የሰው ልጆችን ከእሱ ዘንድ አሰልፎ ወይም ደግሞ በእሱ መንግስት ስራ አድርጎ ወደ ሲኦል ማስገባት ስለሚፈልግ ማለት ነው የእሱን ስራ ደግሞ በዋናነት እያቀለሉ የሚሰሩለት አሁን የምላችሁ የአዲስ ዓለም ስርዓት መሪዎች የምንላቸው ወይም ባጭሩ ሳጥና ልጎል ላይ የምናያቸው እነኚህ ጂት የሆነ ሀገራት ብለን የምንላቸው ምናልባት ነዚ ን ጥያቄ አለኝ የሩሲያው መሪ ወይም የሩሲያው ተወካይ በዚህ ጉዳይ ላይ ተሳትፎ ያነሳው ሀሳብ ነው እንግዲህ መጨረሻው ዘመን ላይ የሚደረግ ጦርነት አሁን ላይ ከረንትሊ ሩሲያና ዩክሬን የሚያደርጉትን ጦርነት ስንመለከት ሩሲያ አንድት በእንደዚህ አይነት ነገር ላይ እጇ ልታስገባት ትችላለች። ይሄ ሁላችንም ጥያቄ ነው። መጽሐፉን እንደ መጽሐፍነት የምንቀበለው ፓርት በጣም ብዙ ፓርት አለ። በዛው ልክ ደግሞ ሊስተካከሉ የሚገባቸው ነገሮች እንዳሉ በራሴ እረዳለሁ። ምናልባትም ደራሲው የጻፈበትንም አንግል ካስታውሳችሁ መግቢያው ላይ ይሄ መጽሐፍ የተጻፈው የጂቲዮኒ ሀገራት ምንም ነገር ሳይጨምሩ ሳይቀንሱ፣ ምንም የተናገሩትን እንደወረደ ነው ያስቀመጥኩት ለቃል አጠቃቀሚ ሃይማኖታዊ ቋንቋ ይሄ የአነጋገር ዘይቤ የሚባል አለ። እሱ ሱም ሁሉ እንደወረዱ እንደወረደን ያስቀመጥኩት በሚል ነው። እሱ እንግዲህ የነገረን ዞሮ ዞሮኛ ሁሉ ነገር እንደወረደ አንቀበል እንችላለን። የመጣውን ነገር ሁሉ አንቀበልም፣ አንጥረን መንጥረን የሚጠቅመን ነገር እንወስዳለን፣ የማይጠቅመን ነገር ደግሞ ገለል እናደርጋለን ማለት ነው። ስለዚህ ኢሩሳው መሪህን ካለ በኋላ መጨረሻው ዘመን የሚደረገው ጦርነት መንፈሳዊ ጦርነት ስለሆነ ምን ማለት ነው? ከመላእክት ጋር የሚካሄድ ጦርነት ነው ነው በአጭሩ ከመላእክት ጋር የምንካሄድ ከሆነ ደግሞ በሽጉጥ ወይም በክላሽ ወይም በሞርተር ወይም ደግሞ በኒውክለር ተኩሰህ አይደለም መላእክትን የምትወጋው። ነው፣ እነሱ ሐሳባቸው የረቀቀ መሳሪያ መስራት አለብን መዘጋጀት አለብን። ስለዚህ እሱ ደግሞ ተዘጋጅቷል በሚል ነው ፖፑ በሰዓቱ ሲመልሰላቸው የነበረው። ያ እውነት ነው ወይ? ወደፊት እናየው ነው የሚሆነው። አይ እኔ በግሌ ፐርሰናል የራሴን አይታ ባቀርብ ያው አንዳንዴ ነገሮችን እንደወረደ መቀበል ለምን ብንብጃቸዋለሁና የምንሰጠው ቦታ ወይም ግምት አለ ከዛ ግምት አንጻር መናፍስት የሚጨበጡ የሚዳሰሱ አይደሉም። የማይታይ የማይጨበጥን ነገር ደግሞ በሚጨበጥና በሚዳሰስ ነገር አሸንፋለሁ፣ ገጥማለሁ ማለት አትችሉ። መላእክትን የሚታዩ የሚጨበጡ የሚዳሰሱ አይደሉም። ግን መላእክትና በመናፍስት ዘንድ ለምሳሌ ውጊያ በተካሄደበት ሰዓት መንፈሳዊ ጦርነት ነበረ። መንፈሳዊ ጦርነት ለምሳሌ በኦርቶዶክስ ያስተምሩ፣ ለምሳሌ የእግዚአብሔርን ዕቃ ጦር ታጠቁ ይላል ቅዱስ ጳውሎስ። ምን ማለት ነው? ጾሙን፣ ጸሎቱን፣ ንስሐውን፣ ስግሌቱን ታጠቁ። ይሄ ጦር መሳሪያ ነው ለዳቢሎስ ማለት ነው። በእንደዚህ አይነት መልኩ እንዋጋለን። እነሱም በዛኛው ሳይድ በሰይጣን አምላኪዎች ዘንድ ስንመለከት ለምሳሌ ሰይጣን ለራሱ የሚነግራቸው ልክ እነሱ አምላክ ነው ብለው እኛ እግዚአብሔርን አምላክ ነው ብለው እንደምንከተለው ሁሉ እነሱም ዳብሎስን የሚከተሉበት መንገድ አላቸውና እነሱ የሚነግራቸውን ነገር ይሰማሉ። ይሄ ምንም ጥርጥር የለው። ዳብሎስን የሚከተሉ አምላክ ነው ብለው የሚሉ ብዙ ዓለም ላይ ያሉ ሰዎች አሉ። እኛም ሀገር ላይ አለ ለምሳሌ ለምሳሌ በ2000 አስራአምስት ላይ አንድ ጥናት ወጥቶ ሰርቼበታል። እሱንም ኢትዮጵያ ውስጥ በአመት ሁለት ሚሊየን ሰው ጥንቁልና እንደሚሄድ ሰምታችኋል። ከሁለት አንድ አመት በፊት ነው የነገርኳችሁ እንዴ። ይሄ የወጣ ሪፖርት ነው። ይሄ ስታቲስቲካል ሪፖርት ነው። ይሄም እንግዲህ ሁለት ሚሊየን ማለት አስቡት እንግዲህ ለሰይጣን ሄዶ እንደ አይነት ግብር፣ ማስጠንቆል፣ መተት፣ ማስመተት እንደ አይነት ሰዎች አሉ። እግዚአብሔርን ትተው ወደ እግዚአብሔር ወደ ሰይጣን የሚሄዱ ማለት ነው። ስለዚህ ከኢትዮጵያ ያለው ዓለም ብቻ ሳይሆን ኢትዮጵያ ውስጥ ያሉ ሰዎች ሳይቀሩ በሰይጣን የሚያምኑ ሰይጣን የሚከተሉ ለሰይጣን የሚሰግዱ ለሰይጣን ግብር የሚገብሩ ሰዎች አሉ። እንደ እንደ አይነት ሰዎች ናቸው ከሰይጣን ጎን የተሰለፉ የሚባሉት። ስለዚህ የአዲስ ዓለም ስርዓት መሪዎች የምንላቸው እንደና አሜሪካ፣ አውሮፓ፣ ፈረንሳይ፣ እንግሊዝ፣ ጃፓን፣ ካናዳ፣ ቻይና ምናምን እያለ የምንላቸው ሀገራት ብቻ ሳይሆኑ እኛም ሀገር ላይ እንደ ያለ ነገሮች አሉ። ያ ብቻ አይደለም። እኛም ሀገር ውስጥ ሆነው መሪዎችም ተጽዕኖ ፈጣሪ የምንላቸውም የሳጣን ያልጎል ኢትዮጵያ ላይ እየተጻፈ ያለው ነገር የሚያስፈጽሙ ሰዎችም አሉ በማወቅ ምንም ባለማወቅ ማለት ነው። ግን ማህበረሰቡ ህዝቡ፣ እነዚህ አይነት ሰዎችን በምን አይነት መልኩ ነው መመልከትና መረዳት ያለበት የሚለው ነገር መሰረታዊ ነገር ነው። በእኛ በኩል ልንነሳና ልንገነዘበው የሚገባው ጉዳይ። ስለዚህ የቫቲካኑ መሪ ወይም ፖፑ አሁን ላይ ህይወቱ አልፏል። እሱ ቢያልፍም ሌላ ተተክቷል፣ ስራው ይቀጥላል። እነሱ በነገራችን ላይ አሁን የአዲስ ዓለም ስርዓት ነው የመሰረቱ ሰዎች የምንላቸው ከዚህ በፊት እራሱ መቶ አመት፣ ሁለት መቶ ዓመት ያስቆጠሩት አልፈዋል፣ አይደለም ድጋሚ ይህ ጦርነት ከተካሄደ በኋላ እነሱ እንደሚያስቡት በሳጥናኤል ጦርነቱ ተጠናቆ አሸንፎ የሞቱ ሳይቀሩ ከኛ ጋር አብረው ይነግሳሉ የሚል ቅዠት አለባቸው። ያ እንደዛ አይደለም። ሳጥናኤል ያው በራሱ እንደምታውቁት እውነት ነገር አያውቅም፣ ሀሰት ነው። ሁሌ ሀሰት አባት አይደለ ተብሎ የሚጠቀሰው የሚነገረው። እንደዛ ብሎ ነው የሚነግራቸው። እነዚህ የነገራቸውን ነገር ያምናሉ። ሀሰትን ያነበበው መጽሐፍ ሳይኖር ያስተማረው መምህር ሳይኖር ከራሱ አንቅቶ ተናግሮ ነው አይደለ መጀመሪያም ላይ በዓለም መላእክት የፈጠርኳችሁ ሁሉ ተናግሮ እንደዚህ ያለው። ስለዚህ አሁን ላይ ያሉትን መሪዎችም በተለይ እዚህ አሜሪካ መሩ የምዕራቡ ዓለም የምንላቸውን በሴኩላር ወርልድ ዓለምን በግሎባላይዜሽን ማዕቀፍ ወደ አንድ መንደር በማምጣት እንቅስቃሴ ውስጥ ዓለምን ለሰይጣን ማሰገድና እና ምንድነው እዛ ላይ እንደውም የሚለው የሰው ልጆችን ሁሉ ከኛ ሰልፈን በመጨረሻ የሚካሄደው ጦርነት በመላእክት ላይ መዝመት አለብን የሚለው ያም አሁን ላይ የምናያቸው ዓለም ላይ ሃይማኖትን የማስካድ ስርዓት አልበኝነትን መፍጠር ጋጦጥነትን መፍጠር በእምነት በሃይማኖት በባህል ወረራ አንዱ የዛን እንቅስቃሴ ነው ማለት ነው። ስለዚህ የፖፑ ምላሽ ለሩሲያው መሪ ሰጠው ማለት ነው፣ እንዲህ በሚል ይጀምርልናል ማለት ነው። ጎላችን ኢትዮጵያ መሆኗንና በእጃችንም፣ ወይም ደግሞ ሩሲያ ብሎ ይጀምራል። ሩሲያ ያሉና ጠንከር ብለው መሪውን በሰርሳሪ ዓይኖቻቸው ከርቀት ተመለከቱት። ጎላችን ኢትዮጵያ መሆኗንና በእጃችንም እንዳለች ካወቅህ ለጊዜው በቂ ነው። ነገሮች በዘፈቀደ መዘክረክ የለባቸውም። በትክክለኛው ጊዜ ለትክክለኛው ተግባር አካል መመሪያ ይወርዳል። ያኔ በተግባር ነው የየሀገራቱን የመሪዎች ተግባር የምናየው። የመጓጓዣ መንገዶች ባልኳቸው ዕቅዶች የሚቀጥሉ ናቸው። በላይም በታችም በመሃልም ለመግቢያ የተዘጋጀ መንገድ አለ። የኬሚካል ጦር መሳሪያ አመራረቱም በእስካሁኑ ሂደት የሚቀጥል ነው። ሌላው ከዚሁ ጋር የተያዘው ጥያቄ የተዋጊዎቹን ኃይልና የነፍሳቸውን መጠን የሚመለከት ነው። የሰራዊት ጌታ ተብሎ በነሱ መጻሕፍት ተደጋግሞ የሚገለጽ ነገር አለ። ይህን የሚሉት እንግዲህ የእኛን ነው። የሰራዊት ጌታ እግዚአብሔር እንላለን፣ እነሱ እንደዛ ብለው ያምኑ ሰይጣን አምላኪ ስለሆኑ ማለት ነው። እነሱ የናሳቸውን አምላክ ልዑላችን ነው የሚሉት፣ እኛ ግን የሰራዊት ጌታ እግዚአብሔር እንላለንና የሰራዊት ጌታ ብለው በነሱ መጻሕፍት ተደጋግሞ የሚገለጽ ነገር አለ ይለናል። ሰራዊት የሚባሉት ደግሞ ደጋግሜ እንደተናገርኩት፣ ይህን እንግዲህ ፖፑ ነው የሚናገረው የቫቲካኑ ሊቀጳጳስ ማለት ነው። እንደተናገሩት የበላይ አካሉ ሰራዊቶች ሲሆኑ አወቃቀራቸውም እንደ ምድራዊ የሰው ጦር ሰራዊት አይነት ባይሆንም ተመሳሳይ ነው ይለናል። አወቃቀራቸው በሄኖክ መጽሐፍ በግልጽ ተብራርቷል። በባህላዊና በሃይማኖታዊ አገላለጽ መላእክት የሚባሉት በዘመናዊ አገላለጽ ዋና የጦር አዘግ አዝማቾች ወይም ጄኔራሎች ናቸው። እነሱም በስራቸው የሚታዘዙ ወታደሮች ወይም ሰራዊት አሏቸው። የኛ ልዑልም በተመሳሳይ ከጀነራሎቹ ውስጥ አንዱና ዋናው ነበርና ይህን እንግዲህ የሚለው ምድነው ወንድነው። እንደምታውቁት እንደምትጣቁት ቅሩ በእግዚአብሔር አሃዚም ጦላእት ነው። እግዚአብሔር አብ መጋረጃ የሚከፍት የሚዘጋ ማለት ነው። እሱ ቦታ ላይ እንግዲህ ቅዱስ ሚካኤል ተተክቷል። ዛሬ መልአክ አለቃ በለም ምንጠራው ቅዱስ ሚካኤል ነው። መልአክት በከተማቸው ላይ በራማ በኤረር በኢዮር ነው የሚኖሩት። ኢዮር ላይ መጀመሪያው ሌቭል ላይ መጀመሪያው ደረጃ ላይ የነበረው ሳጥና የለው ከሱ ቀጥሎ ሚካኤል አለ። የሚካኤል ነገድ ማለት ነው። ከዛ የገብርኤል ነገድ አለ ሩፋኤል እያለ እስከ አስር ማለት ነው። መቶ ነገድ የመላእክት ማለት ነው በገተማቸው። ያንን ነው እዚህ ጋ የሚጠቅሰው የእግዚአብሔር ቅርብ ነበር በመነገራችን ላይ ልክ አሁን የጠቅላይ ሚኒስትር ተጠሪ ብለን በዙሪያ ያሉ አማካሪዎች፣ የጽህፈት ቤት ኃላፊዎች የምንላቸው ለጠቅላይ ሚኒስትሩ ቅርብ የሆኑ ሰዎች እንደማለት ነው። ለእግዚአብሔር ቅርብ የሆነ ያ ማለት ግን ሌሎች መላእክት እግዚአብሔር ይራቁ ናቸው ማለት ግን አይደለም። በአገልግሎታቸው በስልጣናቸው እግዚአብሔር የሰጣቸው ስልጣን ሹመት አለ ማለት ነው። ያንን ለመግለጽ ነው እዚህ ጋ የጠቀሱት። በዘመናዊ አገላለጽ ዋና የጦር አዝማች ወይም ጀኔራሎች ናቸው። እነሱም በስራቸው የሚታዘዙ ወታደሮች ወይም ሰራዊቶች አሏቸው። የእኛ ልዑልም ይሉታል። የእኛ ልዑል ለሚሉት እነሱ እንግዲህ ዚ ሰጣን አምላኪዎች ማለት ነው። ይህንን የሚሉት ሳጥናኤል ነው። በተመሳሳይ ከጀኔራሎች ውስጥ አንዱና ዋናው ነበርና በስሩ ሰራዊቶችም አሉት ይላል። በስሩ ሰራዊቶችም አሉት እንደምናስታውሰው በመላእክት ዘንድ ጦርነት ከተካሄደ በኋላ በአየር ላይ የወደቁ መናፍስት አሉ፣ እዚህ ምድር ላይ የወደቁ አሉ፣ በጥልቁ ውስጥ የታሰሩ አሉ። ምንም ማለት እግዚአብሔር አምላክ ተመራምረው ያገኙ። በዛን ሰዓት ጦርነት ከመፈጠሩ በፊት መላእክት በአራት ተከፍለው እንደነበረ እናውቃለን። ይሄ ትክክለኛ ኦርቶዶክስ አስተማሪ አስተምሮም ጭምር ነው። እግዚአብሔርን ፈልገው ያገኙ ልክ እነ ሚካኤል እነ ገብርኤል ነገር ማለት ነው። ታስታውሳላችሁ አይደል? እኔ ነኝ የፈጠርኳችሁ ብሎ በተናገረበት ሰዓት ሳጥናኤል ገብርኤል ምንድና ያለው የፈጠረን አምላክ እስከሚገለጽለን ድረስ ሁላችሁም ባላችሁ በጽኑ ተብሎ ባላችሁ በጽኑ ይጸኑ ነበሩ፣ ያልጸኑም ነበሩ። ስለዚህ ያልጸኑ ምንላቸው የተጠራጠሩ ሳጥናኤልን የፈጠረን ወይስ ደግሞ እግዚአብሔር የሚባል ሌላ አካል አለ ብለው ሲጠራጠሩ የነበሩ አሉ። እነሱን እዚህ ምድር ላይ በተናቸው። ዛሬ በዚህ ምድር ላይ ይሄ ዛር ጥንቁልና፣ ይሄ ቦረንትቻ ምናምን እየተባለ የሚጠራው መንፈስ እዚህ ምድር ላይ እየተበተነ መንፈስ ነው። እዚህ ምድር ላይ የማይወርዱ አየር ላይ ዳመና ላይ ደግሞ የተበተኑ መናፍስት አሉ። በተለይ ከዚህ ከኮከብ ቆጠራ ጋር የሚሰራ ብዙ ጊዜ ቤተክርስቲያን ለምሳሌ ስትሄዱ ወይም ደግሞ የጸሎት መጽሐፋችሁን አንስታችሁ ልጸልዩ ስትሉ እንቅልፍ ንቅልፍ የሚያስመጡ እንትታዛጉ የሚያደርጓችሁ መናፍስት ምን አይነት መናፍስት ናቸው? አየር ላይ የተበተኑት። እናንተ የጸሎት መጽሐፍ ትታነሱ እነሱ ወደታችሁ ይወርዱና አናታችሁ ላይ ይረባሉ። ያን ጊዜ ሰው እንቅልፍ ይመጣበታል። ቤተክርስቲያን ሄዶ ከቤተክርስቲያን ቶሎ ነው የሚሄደው፣ ጸበል እንዳይገባ ያደርጋሉ። ብዙ ነገር ነው የሚሰሩት እነዚህ ደግሞ በሰማይ ላይ እየተበተኑ ናቸው ይላቸዋል ቅዱስ ጳውሎስም። በተለይ ሰው ልጅ ከዚህ ዓለም አርፎ ወደዛኛው ዓለም ሲሄድ መልካም ካልሰራ የሰው ልጅ መንገድ ላይ የሚጠብቁ እነኚህ አየር ላይ የተበተኑ የአየር አጋንንት ይባላሉ። በሰማይ ላይ የተበተኑ ናቸው። ምድር ላይ የተበተኑ ያልኳችሁ ዝም ብለው ረቄው ላይ አተላው ላይ ቡናው ላይ ምኑ ላይ የሚል ከሰከሱ ይባሉት ምድር ላይ ያሉት የሚጠራጠሩት ማለት ነው። ከዛ አርጋ የሚገናኙ እነዚህ ናቸው። ሦስተኞቹ ደግሞ በጣም ፍጹም ካሀዲዎቹን እነሱን ጥልቁ ውስጥ አስሯቸዋል። እግዚአብሔር በሳሰን ሰለት ነው ያሰራቸው። በነገራችን ላይ እስካሁን ድረስ እነሱን ለማስፈታትም እንሰራለን ብለው የሚሉ ሰዎች አሉ። አንዳንድ ጊዜ እነኝህም መናፍስት በዚህ በጥንቁልናው ነው ዓለሙ በመተቱ ዓለም ያሉ ሰዎች ግብር እየገበሩ ይጠሯቸዋል። ከጠሯቸው በኋላ ያው ግብሩን ከሰጡ በኋላ የሚመትቱ የሚያስመትቱ፣ መናፍስት የሚልኩ ሰዎች አሉ። እነኝህ ጥልቁ ውስጥ የታሰሩ ናቸው። በጣም አደገኛ ናቸው ይላቸዋል። እነሱ እንደውም እነሱ ከጥልቁ ውስጥ ቢፈቱ ዓለም ላይ እግዚአብሔርን የሚያመልክ አንድም ሰው አይገኝ። በጣም ጨካኝ፣ በጣም አረመኔ፣ በጣም ካሃዲ ናቸው። በጣም ምትሃት የሚሰሩም ስለሆኑ ማለት ነው። ስለዚህ ውጊያችን መንፈሳዊ ጦርነት ነው፣ ባትሮ ባጭሩ። ስለዚህ እነኚህ በሶስት አይነት መልኩ የተጣሉ መናፍስት አሉ። ስለዚህ አራተኞቹ የምንላቸው በእምነታቸው የጸኑ የነ ሚካኤል የነ ገብርኤል ነገድ ዘጠና ዘጠኙ ነገድ የመላእክት የምንላቸው እነህ በእምነታቸው የጸኑ እግዚአብሔርን ፈልግ ያገኙ ናቸው። በዛን ሰዓት ታዲያ ቅዱስ ገብርኤል የፈጠረን አምላክ እግዚአብሔር እስከሚገለጽልን ድረስ ባላችሁበት ጽኑ ተብሏል። ዛሬም በሕይወታችሁ በኑሯችሁ በማንኛውም ዘርፍ ላይ ያላችሁ እህቶች፣ ወንድሞች የኖህ መርከብ ሚዲያ ቤተሰቦች ብዙ ችግር ሊገጥማችሁ ይችላል፣ ብዙ ነገር ሊያጋጥማችሁ ይችላል። ባላችሁበት በኦርቶዶክስ አስተምሮ ጸንታችሁ እግዚአብሔርን ጠብቁ። የቅዱስ ገብርኤል መልእክት ለእኔና ለእናንተም ይሰራል። ባላችሁበት ጽኑ ነው ያለው። ጸንተው ሲገኙ ነው። በዛን ሰዓት እግዚአብሔር ብርሃን ይሁን ብሎ በተናገረበት ሰዓት የብርሃን ኃይል ሲያጥለቀልቃቸው የወደቁት ወይም ደግሞ እነኚህ እግዚአብሔርን የካሉት መግቢያ ቀዳዳ ጠፋቸው፣ መሸሸጊያ አጡ። እነ ሚካኤል ነገብርኤል ግን በእግዚአብሔር መንግስት ነገሱ ማለት ነው። ስለዚህ ሳጥናኤልና ሰራዊቱ አሁን ላይ ድጋሚ የሰው ልጅን አስክደው በሱ መንግስት ስር እንዲኖሩ ለማድረግ እንደ አይነት ስራ ይሰራሉ። አሁን የምናየው በተለይ የቴክኖሎጂ መር የሆነ የስልጣን አምልኮ ምድራችን ላይ በሰፊው እየተስፋፋ ያለበት ሁኔታ ነው የምንመለከተው። ስለዚህ የእኛ ልዑልም በተመሳሳይ ከጀኔራሎች ጋር ካለ በኋላ እኛም ከሆነ በእነሱ በኩል ያሉ እኩል ጥበብና ኃይል ነው ያላቸው። እነዚህ የበታች እልፍ አእላፍት ሰራዊት ደግሞ ኒፊልሞች ተብለው የሚጠሩት ሊሆኑ ይሆናሉ። ከኒፊልሞች ከበላይ አካሉ ጎን የሆኑ የቀሩትም ልዑሉን ደግፈው ከእሱ ጋር የሆኑ ናቸው። ቅድም ያልኳቸው እነ ሚካኤል፣ እነ ገብርኤል እግዚአብሔርን ደግፈው ከእግዚአብሔር ጋር የቆሙ ናቸው። ይህንን የጻፈልን እዚህ ላይ ማለት ነው። ስለዚህ አጠቃላይ ጠቅለል አድርገን እንደው ለማጠቃለል ያክል የሩሲያው ተወካይ በሰዓቱ የተናገረው ነገር ምንድን ነው? በስብሰባው ላይ በመጨረሻው ዘመን የሚደረገው ጦርነት እነ ከመናፍስ ጋር ነው ጦርነት የሚካሄደው፣ ነው ከነ ሚካኤል ከነ ገብርኤል ጋር ነው ድጋሚ ጦርነት እናካሄደል የሚል ቅዥት አለባቸው። እሱ አይሆንም፣ እንደዚህ አይነት አስተምሮም የለ፣ በኦርቶዶክስ አያስተምሩም። እነሱ ይህን ተናገሩ ማለት ሌላ ነገር አፕላይ ሊያደርጉ ወይም ደግሞ ተግባራዊ ሊያደርጉ አስበዋል ብለን ነው በእኛ ዘንድ መረዳት ያለብን ማለት ነው። እንደ ኖህ መርከብ ሚዲያም ማጋራችሁ ይሄን ነው እኔ እውነታውን። ስለዚህ ከኒውክሌር የረቀቀ አሁን ከምናያቸው የድሮን መሳሪያ ወይም ዓለም ላይ አሁን እየተገበሩ ያሉ የመሳሪያ አይነቶች አሉ። ከዛ የረቀቀ ድብቅ የሆነ መሳሪያ አለ በሚል ነው እንግዲህ የፖፑ ምላሽ፣ በሰዓቱ መድረክ ላይ ለነበሩ ተሳታፊዎች ተናግረው ማለት ነው። ስለዚህ የስታጠና አይድ ግሩፕ ኢትዮጵያን እኔ በግሌ ፐርሰናሊ እንደ ሆመር ከሚዲያ የምሰጠው ደረጃ አለ። ቢያንስ 50 ፐርሰንት በላይ ምናልባትም 70 እና 75 ፐርሰንት ሪል መሆኑን በዛው አጋጣሚ መልእክት የማስተላለፍ ወዳለሁኝ እዛ ላይ የታሪክ መዛባቶችም አሉ። ታሪክ የተዛባበት ሁኔታ አለ። ለምሳሌ የላሊበላን ውቅራ ቤተክርስቲያናት የገነቡት ኒፊሊሞ ናቸው ብለው የተቀመጠበት አለ። እሱ ትክክል አይደለም አይደለም። ኢቭን ጤፍ ከየት እንደመጣ እንደት እንደመጣ ኢትዮጵያዊ እንዳይደለ አይነት አድርገው የተናገሩበት አለ። የናክሱም ሀውልት እንደት እንደተገነቡ እዚህ መጽሐፍ ላይ በደንብ አድርጎ ያስቀመጠው ነገር አለ። የታሪክ መዛባቶች አሉ። እነሱንም እያጠራን ጭምር መሄድ ስላለብን ማለት ነው። ስለዚህ በአጠቃላይ የፖፑ ምላሽ በመጨረሻው ዘበር የሚካሄደው ጦርነት ሌላ የረቀቀ ጦርነት መሳሪያ ተዘጋጅቶ በዛ እንደሚካሄድ የሚል መልስ ነውና የመለሰለት መልስ ማለት ነው። እናንተ መጽሐፉ እጃችሁ ላይ ያላችሁት ወንድሞች መጽሐፉን በደንብ አንብባችሁታል ብዬ አምናለሁ። አንዳንዴ አሁን ላይ ከረንት ሀገራችን ላይ እየሆነ ያለውን ነገር ስንመለከት፣ ምናልባትም እነዚህ መሪዎች እነዚህ ሀገራት በረጅም እጆቻቸው ጎላቸውን እየሆኑ እውን እያደረጉ ላለመሆናቸው ከዚህ በላይ ማረጋገጫ የለምና ጥንቃቄ እናድርግ በእምነታችን በሃይማኖታችን ጸንተን እንቁም ከዳብሎስ ሴራ እራሳችን እንጠብቅ ብርሃን ዓለም ቅዱስ ጳውሎስ እንደተናገረው በእምነታችን እንጽና የእግዚአብሔርን ጦር ዕቃ እንታጠቅ ጦር ዕቃ የተባለው ሰይፍ የተባለው ጾሙ ጸሎቱን እሳው ነው እና እሱሱን ነገር እናድርግ ዳብሎስን እናሸንፈዋለን ተሸንፏል በዛትማቸው ኢቨን እንዳንድ ጊዜ እሱን እንደትልቅ አድርገን ነገር የምንቆጥረውም አይደለም የተሸነፈ ነው የተሸነፈን ዳብሎስ መልሶ ማሸነፍ እግዚአብሔር አሸንፎታልና ከእኛ የሚጠበቀው ጠንከር ማለት ነው። ሌላ ምንም ስልጣን የለውም። ይሄን ያለ መልእክት በድጋሚ እንደዚሁም ደግሞ በሌላ ሀሳብ ሌሎች መሪዎች እንደዚሁ የተናገሩታለ። እሱንም እንደዚሁ እያመጣሁ ለእናንተ የማጋራችሁ ይሆናል። ቅሬታ ካለ ከሀሳብ ካለ ኮመንት ላይ ሀሳባችሁ ማስቀመጥ ትችላላችሁ። ለዛሬ የነበረን ቆይታ ግን ይሄን ይመስላል። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንልነችሁ እመኛለሁኝ። ይቆየን